ሰላም፣ ሰላም ጤና ይስጥልኝ። ወደ ሰኒ ቤተሰቦች እንደምናደራችሁ፣ እንደምናረፍዳችሁ፣ እንደምንቆያችሁልኝ ሰላማችሁ እያላችሁበት ብዙ ትባልልኝ። እንዴት ናችሁ? ደህና ናቸ። እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። የቆያችሁ እንኳን ደህና ቆያችሁኝ እግዚአብሔር ይመስገን እና ማለት ነው። ትላንትና ጨረቃዎቹ አብዛኛው ኦዲየንስ ያስከፋ ቪዲዮ ነበረ። ኢቨን ራሱ ሰብስክራይብ ለማንሳት ራሱ ደረጃ የደረሱ ኦዲየንሶች አሉ። ያ ማለት ምን ያህል እንደተከፋ ምን ያህል ማለት ነው እንደደበረው በዚህ ማወቅ ትችላላችሁ ማለት ነው እና አቁሙ። ይህንን የሚያስጠላ ስራ ነው፣ ከእናንተ የማይመጣጠን ስራ ነው። ተው አቆሙ እየተባሉ ነበረ እና እዚህ ድረስ እዚህ ደረጃ ድረስ ደረሱ ማለት ነው። ሲበዛ እኮ ማርም ይበራል፣ አይደለም የመረራቸው። አንድ ሰብስክራይብ አድርገው ወጥተዋል ማለት ነው። ያ ማለት ያው ሰው አንድ ሰው መከበር ብቻ መከበር በከንፈር ይላል እና እኛን እያከበሩን አይደለም ማለት ነው ኦዲየንስን? የሆነ ሰው ምግብ ደስ ሳይላችሁ አትበሉትም አይደለ? ሲሆን የማይጥም የሚሆን በቃ ደስ ሆዳችሁ በቃ ራሳችሁ ህሊናችሁ ደስ ካላለው ያ ምግብ አትብሉት። ምክንያቱም ዞሮ ዞሮ ሆዳችሁ ነው የሚያሳመማችሁ ማለት ነው። ሶ እነሱ እንደዛ ነው እያደረጉን ያሉት ማለት ነው። ይህንን ቪዲዮ ይህንን ስራችሁ ጥሩ አይደለም፣ እየመረረን ነው፣ ተው እየመረረን አታብሉን እያልናቸው፣ እየመረራችሁ ብሉት ምንም አታመጡም ብለው እንግዲህ ሄደውበታል። እስከዚህ ድረስ ደረሱ ማለት ነው። ትላንትና ሀይሚ እዛ ቤት ባናገኘት ጥሩ ነበረ። እውነቱ ለመናገድ ጥሩ ነበረ። ያም ሆነ ይሄ፣ ያው ትልቅ መረጃ ይዘዋል ብርኬ አለው ማለት ነው። ወጥመዱ የሀይሚ አይደለም። የሀይሚ ወጥመድ ቢሆን እንደዛ አደነግጥም ነበረ እያላችሁ ነበረ የእሷ ወጥመድ ባይሆን እኮ እሱ ውጭ ታገኘው ነበረ። ውጭ ታገኘው ነበር። እንደኔ አስተሳሰብ እንደኔ ሀሳብ እሱን ለክሱ ለማስቆም ከሆነ ባይዞ ቪዲዮ ትላንትና አይደለም ከትላንትና ወዲያ የተቀረጸ ነው። ለማስቆም ውጭ አግኝተው ታወራው ነበረ። አንድ ሁለትም ይህንን መረጃ የፈለገችበትን ምክንያት የሶሲ። እንድትመጣ ያደረገችው እኔ እሷ ነች ብዬ ነው ማስበው። ሀይሜ ነች ብዬ ነው ማስበው። አብዛኞቻችሁ የብሩኬና የሶሲ ወጥመድ ነው እነሱ ናቸው ተከታትላ እንድትይዛቸው ያደረገችው ያደረገው ብሩኬ ነው ያላችሁ ነበረ። እኔ ይሄንን እኔ ጃ አይሆንም፣ እንደዚህ እንዴት ያደርጋሉ? እነሱ ቢቻ አላቅም። ያም ሆነ ይሄ የማንም ወጥመድ ይሁን የማንም ማለት ነው ዞሮ ዞሮ እየተጠመደው ማን ነው ዳኒ ነው ማንንም አይደለም እና እሱ ከካሜራ ጀርባ ፍቅረኛዬ እንደዚህ ያደረጋት እንትኑ ማለት ነው ይሄ ጠበቃው ማለት ነው አውለታቸዋ እንዳለ ሙሉ ሙሉ የደፈደፈበት ብሩኬ ላይ ነው እንደዚህ ያደረገ ሀይሚ ሀይሚ እያለ ደቂቃውን ጨረሰው ፍቅረኛዬ ከሚስቱ ጋር ከፍቅረኛ ጋር የሚያወራ የሚቀበጣጥር ልጅ የልጅ ወሬ ማለት ነው። ልጅ ራሱ እንደዚህ አይነት አይሰራም ማለት ከካሜራ ጀርባ አድርገዋል። የዳኒ ቅሌት እና ሳያይ ማለት ነው እሱ በኮንፊደንስ በኮንፊደንስ እያወራ እነሱ በባዶ ሜዳ ነበረ እስካሁን እያወሩት የነበረው ማለት ነው። የምንም ካሜራ እንትን ቪዲዮ የለም። የምንም ፎቶ የለም። ቪዲዮ ከተባለ የቲክቶክ ነው እያልኳችሁ ነበረ። እኛ ኮ ብርኬ የምናቀው ዋክል እናቀዋለን። የምር ሀይሚ እንደዚያ ያደርጋትም? ተው ተው፣ አትናገሩ፣ አትሳደው ተው እያልኳችሁ ነበረና የምንም ቪዲዮ የለም አሁንም ማለት ነው። የምንም ፎቶም የለም። እንዲህ በኮንፊደንስ እኮ ቤቱ ሄዶ እኮ ነው ንጽህነቱ ምንም እንዳላደረገ ያረጋገጠበትን ቪዲዮ አለ፣ አይደለም አሁን እሱ ቤቴ ጥሶን የገባው ምናምን ያለው አልጣሰም። አሁን ዞረህ ዞረህ የተጠመድከው አንተ ነህ። የማንም ወጥመድ ይሁን እስራቱ ማጋን የበዛው እናንተ ጋን የበዛው የምር። ያ ሁሉ ስትሳደበው በጣም ውድ ቃላት ነበር እየተሳደባቸው የነበረው፣ በጣም ማለት ነውና ዞሮ ዞሮ እናንተ ስራታችሁ ሲበዛ በጣም ያሳዝናል። ማለት አይዳኒ አንተ የክስ ወረቀት ልከህ እዛው በዛ አየር በአየር ትያዛለ፣ ትጠመዳለ። አይቅሌት ስላሳቀኝ ነው ነገሮቹ ስላሳቀኝ ነው። እና የሰሩትን ጥሩ ስራ በጣም ያስተላል። በጣም ልጅ ራሱ እቃ እቃ እንደዚ አይጫወትም። እና ይህን ስራችሁ አሁን በስነ ስርዓት አሁንኑ ታቆማላችሁ ብዬ አስባለሁ። ይህንን ወጥመድ ማለት ነው፣ የብሩኬና የሶሲ ወጥመድ ከሆነ ሀይሚና ብሩኬ ይታረቃሉ ብላችሁ በጭራሽ አትጠብቁ። ምክንያቱም አንደኛ እሱ ስም እያጠፋ ልጅ ብሩኬን የሌለው ስም የሰጠው ልጅ ለማሳሰር የተነሳ ፍቅራቸውን ለመበተን የተነሳ ልጅ ጋ ነው። ሁለተኛ ካሜራ የሌለበት በአንድ ክላት ጸጉርባ እየነከካ ነው የተያዙት ማለት ነው። አስባችሁታል? የሁለት የብሩኬና የሶስ ወጥ መድ ከሆነ እኔ ይታረጋሉ ብዬ እኔ አልጠብቅም። ምክንያቱም የወራ ነበረ እሱ። አይንሽን ግለጽ እሱ የሚፈልገው እሱ ነው አንቺን ነው እና በደመ ነፍስ ሳይሆን ራስሽን እያሰብሽ ስር እያላት ነበረ ማለት ነው። ሶ ይሄንን ነገር ዛሬ በጉጉት እንጠብቀዋለን ማለት ነው የማ የማወጥመድ እንደሆነ ወጥመዱ ማን እንደገባበት እናያለን ማለት ነው። ያም ሆነ ይሄ ወጥመዱ ገባበት ዳኒ ነው። በሙሉ እንትን መክሰስ ይችላል። መከሰስ ከአሁን በኋላ የለም። ቡቡ አይከሰስም። ትልቅ መረጃን እያዘችው? ማለት ነው የተያዙት? የሀይሜ አደነጋገጥ ነው አሁን ሁሉም ሰው ግራ ያጋባው። የሀይሜ በጣም ደንግጣለች። በጣም እንደ በጣም ነው የደነገጠችው እና ማለት ነው ይሄንን ነው ሁሉም ሰው ግራ ያጋባው። የእሷ ወጥመድ አይደለም እያለ ያለው ይሄ ነው። የእሷ መደንገጥ ነው ማለት ነው። ያም ሆነ ይሄ ነገሮቹ እዚህ ጋር ይበቃል፣ ይበቃል ብዬ አስባለሁ። ይህ መጨረሻው ከሆነ የእሷ ወጥመድ ከሆነ በጣም ደስ በሚል አልቀዋል ማለት ነው። ግን እንደዚህ አይነት የወረደ ድራማ ባሰሩ ጥሩ ነው። ጨረቃዎቹ ከእናንተ የማሄድ የማይመጣጠን ስራ ባትገኙ ጥሩ ነው። ባሰሩ ጥሩ ነው። የእውነት ስንት አይነት ስራ አለ እናንተን የሚያስከብር እናንተን የሚያዋድድ እናንተን የሚያፋቅር ብዙ ስራ አለ። አሁን ይህንን ስራ የሚወደዋችውን ኦዲየንስ እንዲከፋባችሁን ያደረጋችሁ እንድትጠሉ ማለት ነው። ሶ ድጋሚ ይህንን በስነ ስርዓት ማስተካከል አለባችሁ ብዬ አስባለሁኝ። እና ሀይሚዬም ባክሽ ይሄንን ስራ እዚሁ አቁም። በቃ የእውነት አንዳንዴ ሰውን ጠይቃችሁ የምትሰሩት እና በራሳችሁ በኮንፊደንስ የምትሰሩ ስራ ይለያያል። አሁን እሷ በኮንፊደንስ ነው ይህንን ስራ እየሰራች ያለው በራሷ ኮንፊደንስ ማለት ነው። ግን እንዴት እንደሚያስጠላ እንዴት እንደሚደብር ብዙ ኦዲየንሶቿን እንዳስከፋ አላወቀችም። በራሷ ተነሳሽነት ነው እየሰራች ያለው እና መጨረሻ ነው እያስባለው ቪዲዮ አዲስ አይደለም። ከትላንትና ወዳ እየተቀረጸ ነው እና እሷ የሆነ ቪዲዮ ለቃ ነበር አደለ እንትን ላይ ቲክቶክ ላይ እዛ ላይ ጠላቴ ደስ ምና የሆነ ነገር እያለች ነበረ። እኔ ለሙዚቃ አዳማጭም አድናቂም አይደለሁም እና እንደዚያ እያለች ነበረ። ሶ አዲስ አይደለም የመጨረሻ ነው ብዬ አስባለሁ። እስኪ መጨረሻቸውን ያሳምርላቸው ጨረቃዎቹ። ይህንን ወጥመድ የሃይሚ ይሁን ሃይሚ ያጠመደችው ወጥመድ ይሁን ብላችሁ ጸልዩ። ምክንያቱም የመታረቃቸውን ፕሮባብሊ በጣም ቀላል ስለሆነ ማለት ነው።